ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጮ ተመልካቾች፣ በያላችሁበት የዓለም ጥጉሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን፣ ለዛሬ ሐሙስ ምሽት ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ፓሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ ነጫጭር ፕሮግራሞችን እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በአማራ ክልል ከተለያዩ ቦታዎች በሰው ሰራሽም በተፈጥሮም የተፈናቀሉ ተፈናቃዮች መጠለያ ጣቢያቸው በዝናብ በፀሐይ በመፍረሱ ድንኳን በመበጣጠሱ በዛፍ ጥራ ስር የሚኖሩ ቁጥራቸው በርካታ የሆኑ ተፈናቃዮች መኖራቸው ተረጋግጧል። በቁጥር እስከ ስድስት ሺህ ይደርሳሉ ነው የተባለው። ከዛሬ ሶስት ዓመት በፊት እንግዲህ ከኦሮሚያ የተፈናቀሉ በደቡብ ወሎ የሚኖሩት ናቸው ብለዋል። መረጃ ያጋራው መሰረት ሚዲያ ነው። ቀደም ሲል የነበረው ድንኳን ከለመቀየሩ የፀሐይና በንፋስ በዝናብ በመበላሸቱ ችግር ውስጥ እንደሚገኙ የተገለጸበት ሁኔታ ነው ያለው። የሰው ልጅ ወደ አውሬነት የተቀየረበት ቁጥቋጦ ስር ነው የሚያድሩት። በጣም በሚገርማቸው ሁኔታ ዛሬ እኛ የሆነ ሳር ቦታ ላይ ለአስር ደቂቃ እና ለአምስት ደቂቃ ስንቀመጥ ቦታው ንጹህ ነው ወይ ሳሩ ንጹህ ነው ወይ በሳሩ ውስጥ አንዳንድ አውሬ የሚንቀሳቀስ ነገር አለ ብለን ለዛች አምስት ደቂቃ እና አስር ደቂቃ እየተጠራጠር የሆነ የምንጠራጠራቸው ቦታዎች ሳር ያለበት የሆነ ቦታ ዛፍ ያለበት ቦታ እንትን እንላለን እነዚህ ተፈናቃዮች ደግሞ መኖሪያ አድርጎ በቁጥቋጦ እና በዛፍ ስር የተለያዩ ቁጥቋጦዎች እንደ ጥላ እየተጠቀሙ እንደሚኖሩ ልብሳቸውን እየወጠሩ እዛ ላይ ደግሞ ከፀሐይ የሚከላከሉበት ሁኔታ እንዳለ በአማራ ክልል በተለያዩ ቦታዎች ላይ እጅግ በጣም በሚያሳዝን ሁኔታ እየኖሩ እንደሚገኙ ነው የተገለጸው። ለአብነት ደቡብ ወሎ ሀብሩ፣ ሀይቅ፣ ጃራ መካነ ሰላም በምስራቅ ጎጃም እንደሚገኙ ተገልጿል። ወሎ የተለያዩ ቦታዎች ላይ ኩታበር አካባቢ እስከ ገራዶም አካባቢ የነበሩ እንዳለን እናውቃለን። ምናልባት እነዚህ ማህበረሰብ በዚህ አካባቢ ያሉት መጠላጠቢያ ሊኖራቸው ይችላል። ነገር ግን በዛፍ ስር በቁጥቋጦ ስር እየኖሩ ያሉት አሁን ቦታቸው የተጠቀሰው እና ሀብሩና ሀይቅ ጃራ መካነ ሰላም እና ምስራቅ ጎጃም አካባቢ ደቡብ ወሎ አካባቢ የሚገኙት በችግር ውስጥ እንደሚገኙ የተገለጸበት ሁኔታ ነው ያለው። እነዚህ ተፈናቃዮች እንግዲህ እንደምታውቁት አብዛኛዎቹ በሰው ሰራሽ ችግር ነው ከቤት ንብረታቸው የተፈናቀሉት። የሰው ሰራሽ ችግር የምንለው ጦርነት ራሱ ሰው ያመጣው ችግር ነው፣ ተፈጥሮ አይደለም። የተፈጥሮ ችግር የምንለው በዝናብ በዝናብ መጥፋት ወይም ደግሞ ከፍተኛ ጎርፍ አካባቢውን በማጥለቅለቅ በዚህ ምክንያት ማህበረሰብ ይፈናቀላል። በሌላ በኩል ደግሞ የምግብ ዋስትናቸውን ማረጋገጥ አለመቻል፣ ዝናብ ባለመዝነቡ አካባቢያቸውን ለቆ ይፈናቀላሉ። ብዙ አይነት መፈናቀሎች አሉ። አብዛኛዎቹ ግን አሁን አማራ ክልል ላይ ተፈናቅሎ የሚገኙት ሰው ባመጣው ችግር ሰው ሰራሽ ችግሮች ናቸው። ይህንን ማህበረሰብ ያፈናቀሉ ማለት ነው። በአማራ ክልል ጦርነቱ ቀጥሏል። ሌተናል ጀነራል በላይ ስዩም አካባቢውን ሳይገልጹ እንግዲህ ጠላትን እየደመሰስ እንገኛለን ነው የሚሉ ያው የመከላከያ ጀረናሮች፣ ንጹሐንንም ከገደሉ ሪፖርት አድርጉ ስለተባሉ በአማራ ክልል ውስጥ ማንኛው አማርኛ ተናጋሪ የሚሞት ከሆነ ፋኖ ተብሎ ነው የሚመዘገበው። ሪፖርት ላይ ፋኖ ተብሎ ነው የሚመዘገበው። እነሱንም እየቆጠረ ጠላትን ደምስሰናል እያሉ ይገኛሉ። ሰሞኑን ብራቃት አካባቢ ላይም እንግዲህ በብራቃት ከተማ ውስጥ የተጨፈጨፉት ወደ አርባ ሰባት የአማራ ተወላጆችም እነሱም በፋኖ ስም ተመዝግበው በጠላትነት ተይዘው እየጨፈጨፍን እየደመሰስን ነው ብለው ሪፖርት እያደረጉ እንደሚገኙ ምንም ጥርጥር የለው። ከዚህ ውጭ እዚህ ቦታ ላይ ፋኖን ገደልን፣ እዚህ ቦታ ላይ ፋኖን ያስን የሚሉት አላየንም። እንግዲህ የፋኖ መሪዎችም እየወጡ ሪፖርት እያቀረቡ መግለጫዎችንም እያወጡ እየተመለከት ናቸው እንገኛለን። ጦርነቱ ከተጀመረ ሁለት ዓመት ሊጠናቀቅ እንግዲህ ምንም የቀረው ነገር የለም፣ ውስን ቀናቶች ካልቀሩት በስተቀር ወራቶችም ብለን የምንናገርበት አንድም ነገር የለም። ሌላው በመተማ ኮኪት አካባቢ የተመደቡት የአድማ ብተና አባላት ሙሉ ለሙሉ ጠፍተዋል ተብሏል። እንግዲህ እነዚህ የአድማ ብተና አባላት በፊትም በግዳጅ ነው የገቡት ተብሏል። በወልዲያ ዙሪያም ሀምሳ አድማ ብተና ፋኖን ተቀላቅሏል። አቸፈር ዘጠኝ አድማ ብተና ፋኖን ተቀላቅሏል። በአማራ ክልል እንግዲህ ከፍተኛ ባጀት ከኦሮሚያ ድረስ ተመድቦላቸው ስልጠና የተሰጣቸው ፋኖን ያጠፉልናል ብለው አሁን ግን ሀያ ሰላሳ ሀምሳ እያለ እየተበተነ ይገኛል። ፋኖ ትርፋማ የሆነ ይገኛል። በመሳሪያና በስልጠና ጊዜ ሳይወስድ የሰለጠነ የሰው ኃይል ማግኘት ትልቅ ትርፋማነት ነው ተብሏል። ስርዓቱ ደግሞ የባሰሆኑ የጦርነት ሂደት ስለማድረጉ ድንጋጤ ውስጥ ገብቷል። ሌሎችም ምን ዋስትና አለን ይጠፋሉ ብለው በስጋት ውስጥ እንደሚገኙ ተገልጿል። እንግዲህ ቀደም ሲል በዚህ ዙሪያ ላይ አንዳንድ ጉዳዮችን አንስተን ነበር። ሰሞኑን በከፍተኛ ቁጥር በአማራ ክልል ብር ሸለቆ ትልቅ ማሰልጠኛ። እንግዲህ ይሄ ማሰልጠኛ የጥንት የጠዋት ማሰልጠኛ ነው። ደርግ ነው የገነባው። በጣም ይገርማቸዋል። ደርግ በጣም ስትራቴጂውን ጠብቆ ነው የገነባው። ወያኔ ይህን ማሰልጠኛ ተጠቅሞበታል። ብልጽግናም አሁን ይህንን ማሰልጠኛ እየተጠቀመበት ይገኛል። ከዛ በፊትም ይሄ ማሰልጠኛ እንደነበረ ነው አንዳንድ መረጃ ምንጮች የሚጠቁሙት። ደርግ ግን ማጠናከሪያ አድርጎበት እንዳሻሻለው ነው የተገለጸው። አብዛኛው ቦታዎች ቀለም ከመቀባትና ከማሻሻል ባሻገር የደርግ ካርታና ፕላኖች ናቸው በብዛት ኢትዮጵያ ውስጥ የሚገኙ ታዋቂ ቦታዎች እና ወታደራዊ ቤዞች ማሰልጠኛዎች። እንግዲህ ሰሞኑን ከፍተኛ ቁጥር ያለው አድማ ብተና በብር ሸለቆ ስልጠና ወስዶ ተመርቆ ነበር። በዚህ ስልጠና ፕሮግራም ላይ እንግዲህ በደየ አካባቢያቸው በመከፋፈል የከተማ ልማት ወይም የኮሪደር ልማቶችን ሲያስጎበኙ ነበር። ልማቱ በዚህ አይነት መልክ ቀጥሏል። ፋኖን ብቻ አጥፉልን፣ እናንተ በርቱ፣ ከኛ ጎን ተሰለፉ የሚል እስከ መቶ ሃምሳ ካሬ የከተማ ቦታም እስከ መደለያ መስጠት ተሞክሮ ነበር። አሁን ግን ሃምሳ ሰላሳ እያለ በየቀጠናው ወደ ፋኖ እየተበተነ የሚገኝበት ሁኔታ ነው ያለው። አድማ በታኝ አድማ በታኝ እንግዲህ ወደ ፋኖ ተበትኗል እያለ ነው። እኛም መረጃውን እየሰራን እንገኛለን። እንግዲህ ይሄ ነገር ተጠናክሮ መቀጠል አለበት። አማራው አንድ ካልሆነ እና ክንዱን አንገቱም አንድ አድርጎ ካልቀጠለ በስተቀር ጉዳዩ ከባድ ነው። ሌላው በደቡብ ወሎ ከምቦልቻ በርካታ በረራዎች ተደርገዋል። ወታደሮች እንግዲህ ወደዚሁ አካባቢ ገብቷልም ተብሏል። እነዚህ በርካታ በረራዎች እንግዲህ የተደረጉት የኢትዮጵያ አየር መንገድ ነው በረራውን ያደረገ። ከዚህ በፊትም እንግዲህ በዚሁ አየር መንገድ ወደ ባህር ዳር ሰላሳ በረራዎች ተደርጎ በርካታ ቁጥር ያላቸው ወታደሮች ወደ አማራ ክልል መግባታቸው የሚታወስ ጉዳይ ነው። ይህ በእንዲህ እንዳለ የድል ኳስ በእግራችን ስር ነው ብሏል ሽመልስ አብዲሳ። ሽመልስ አብዲሳ ካደረ በኋላ ብቅ ብሏል እንግዲህ ሰባተኛ አመት የአብይ አህመድ ወደ ስልጣን መምጣት ልደት ፕሮግራምን በኦሮሚያ ክልል የተለያዩ ቦታዎች ላይ ጥሩምባ ሲያስነፉና በግዳጅ ሲያሰልፉ ካደሩ በኋላ እንግዲህ ብቅ ብሎ ኳሷ በእግራችን ስር ነች ብሏል ሽመልስ አብዲሳ እንግዲህ የመቶ ሀምሳ አመት አበደን እያለ ባገኘው መፈክር ባገኘው መድረክና ባገኘው ማይክ ሁልጊዜ መቶ ሀምሳን ከአንደበቱና ከአእምሮ የማይወጣው ሽመልስ አብዲሳ እንግዲህ ጨለማ ገፎ ብርሃንን ያመጣ ለውጥ ነው ለውጣችን ነው የሚለው ሽመልስ አብዲሳ፣ ጨለማ ነበረ ኢትዮጵያ አሁን ይሄ ጨለማ ተገፎ ብርሃን መጣ ነው የሚለው። ምናልባት ብርሃን የታየው እሱ ያለበት አካባቢ ሊሆን ይችላል። ኢትዮጵያ አሁን በታሪክ አይታ ማጣቆ ጭለማ ውስጥ የገባቸው አሁን ነው። አማራ ክልል ሙሉ ለሙሉ ጭለማ ነው። ኦሮሚያ ግማሽ ጭለማ ነው። ትግራይ ጭለማ ነው። ደቡብ የተወሰነ እና ቤልሻንጉል አካባቢ ካሎኔ በስተቀር ያልጨለምበት አካባቢ የት ነው? ጎበስ የቱ ነው ያልጨለመው? የቱ ነው ብርሃን የሆነው? በጣም እኮ የሚገርም የሚያስቅ ጉዳይ እኮ ነው የምንሰማው። ከብልጽግና መንደር ብርሃን ነው ይሉናል። አሮፕላኑ ተነስቷል። የሚያኮበኩበ አሮፕላን በአየር ላይ እየተንሳፈፈ ነው ተነስቷል ነው የሚሉ ጨዋታው። በእግራችን ስር ነው ነው የሚሉ የማይሉት ነገር የለም። አስቂኝ አስቂኝ ጉዳዮች ናቸው። አበደን። አራት ኪሎን አናስረክብም፣ አራት ኪሎን አንሰጥም፣ ፉከራዎች የቀጠሉበት ሁኔታ ነው ያለው። ሌላው በአማራ ክልል ሕፃናትን ጨምሮ እንግዲህ የተፈጸመው ጭፍጨፋ አሁንም እያነጋገረ ይቀጥሏል። የክልሉ መነሻ እንግዲህ የቶክሱ መነሻ ከአድማ ብተና እና መከላከያ ጋር ነው ቶክሱ የተጀመረው። ብራቃት ላይ ባለፈው በዚህ የተበሳጩት መከላከያዎች እንግዲህ ከመከላከያ አመራሮችን ጨምሮ መገደላቸውን ተከትሎ በዚህ የተበሳጨው መከላከያ መደዳውን እርሻና ነው የገባው። ወደ አርባ ሰባት ንጹሃን የተገደሉት ይሄ ጉዳይ አሁን እያነጋገረ የቀጠለበት ሁኔታ መኖሩን ነው እንግዲህ መረጃዎች ከየአካባቢ እየወጡ የሚገኙ። የእነዚህ ሟቾች አስከሬን የተነሳው በሁለተኛ ቀንም እንደሆነ ሰምተናል። መከላከያ አንሰጥን ብለው ከተማውን ለቆ ከወጣ በኋላ ነው። በሁለተኛ ቀን አስክሬናቸው የተነሳና የቀብር ስነ ስርዓት የተደረገላቸው የተባለው ይሄ ሁሉ በህዝብ ዘንድ ቁጣ እንቀስቅሷል። በሌላ መረጃ የብልጽግና መንግስት እንግዲህ ለፕሬዚዳንት ትራምፕ እንግዲህ የታሪፍ ጭማሪ ምላሽ ሰጥቷል። ይቀበላለሁኝ ብሏል። አስር ፐርሰንት የተደረገው ኢትዮጵያ ጥሩ ነው ብላለች። በጣም በደስታ እንቀበላለን ብሏል። ቡናና የጨርቃጨርቅ ውጤት ነው እንግዲህ አሁን ወደ አሜሪካ ኢትዮጵያ የምትልከው አበባ ምርቶችንም ጨምሮ ማለት ነው። የትግራይ ጦርነትን ተከትሎ እንግዲህ ኢትዮጵያ ወንጀል ፈጽማለች ተብሎ የሰብአዊ ድርጊቶች በንጽዋ ላይ ተፈጽሟል ተብሎ አገዋ ከቆመ እንግዲህ የቀጠለበት ሁኔታ ነው ያለው። አሁንም የአገዋ እድል አልተመቻቸም። ሀገሪቱም ከጦርነት አልተመለሰችም። አገዋም በዛው የቀጠለበት ሁኔታ ነው ያለው። ይህ በእንዲህ እንዳለ በአዲስ አበባ የተለያዩ ፍላጎት አላቸው የተባሉትን የፋኖን እና የሸኔን ፍላጎት ተልእኮ ይፈጽማሉ የተባሉት እንግዲህ ወደ 356 የፋኖ አባላትን ይዣለሁ ነው የሚለው። 221 የሸኔ አባላትን በቁጥጥር ስር አውለናል ነው የሚለው። በጣም የሚገርማችሁ ፋኖ አዲስ አበባ ውስጥ ገብቶ የሚያዝበት ምንም አይነት ምክንያት የለም። ሸኔም አዲስ አበባ ገብቶ ይያዛል ብለን አናስብም። ተመሳስለው እየገቡ ቡሬዮ ስጋ በልቶ ሲመለሱ ያው መረጃ አለ እየሰማን ነው። ነገር ግን በፋኖ ስም ፋኖንን እያለ የአማራን ተወላጅ መታወቂያው ባህርዳርን የሚጠራ ከሆነ እና ጎንደር እና ጎጃምን የሚጠራ ከሆነ ወሎ እና ሸዋን የሚጠቅስ ከሆነ መታወቂያው፣ በፋኖ ስም በመፈረጅ ፋኖ ነው በማለት ኑሮ ሳይመቸው ጸጉሩ የተንጨባደደም ጸጉሩ የተንጨባረረው ፋኖ ስለሆንክ ነው በማለት ምናልባት አስሯቸው ሊሆን ይችላል እንጂ ፋኖ አዲስ አበባ ውስጥ የሚያዝበት እና የሚታሰርበትም ምክንያት ይኖራል ብለን አናስብም። ፋኖ አዲስ አበባ ከገባ አይታሰርም። ስራውን ሰርቶ ሊወጣ ይችላል። ስራውን ሰርቶ ደግሞ መስዋዕትነትን ይከፍላል እንጂ ላይ ስር ይዳረጋል ብለንም አናስብም። ስርዓቱ ግን ወደ 356 የፋኖ አባላትን በቁጥጥር ስር አውያለሁኝ፣ 221 የሸኔ አባላትን በቁጥጥር ስር አውያለሁኝ ነው የሚለው። በጣም የሚገርመው በጥምረት እየሰሩ አድርጎ ነው እንግዲህ መረጃውን እያወጡ የሚገኙ አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። ሰላም